መሳስበው፣ ሳስበው ያደረኩት ነገር በጣም ጸጽቶኛል። ይቅርታ አድርግልኝ አደይ። ፍቅር እውነት ይሄ ቃል የወጣው ከንቺ ነው? አዎ ዴቭ፣ አንተም ሊዱም፣ ሁላችሁም ይቅርታ አድርጉልኝ። ዛሬ ፍቅር አደይን ይቅርታ ይቅርታ አድርግልኝ ላደረግኩሽና ለበደልኩሽ ትላታለች እነ ዴቭን በመገረብ እንዴ ፍቅር ናት ይቅርታ እየጠየቃችሁ ይላሉ። የፍቅር እናትም ሰው ይቅርታ ሲባል እንደዚህ አይባልም ትላለች። ይቅርታ ሊዱም ዴቭም አደይም በማለት ፍቅር፣ እነሱም ተደናግጠው ይቅር ብለንሻል ብለዋታል። አሰላሙ አሌይኩም ወራህመቱላህ በረካቱ። ሰላም፣ እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች በአለም ዳርቻ የምትገኙ ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ ሰራተኛዋ አደይ ክፍል 65ን ይዤላችሁ መጥቻለሁ። እስከ መጨረሻው አብረውኝ የቆዩ ዛሬ እንግዲህ አደይ ተመልሳለች። ዴቭ ብዙ መስዋዕትነት ከከፈለ በኋላ ይዟት መጥቷል። እነ ብርሃኔም በቃ እናቷም አደይ ስለ ስላመለጠች በጣም ደስ ብሏቸዋል። አቶ አሸናፊ ወድቆ ታገኘዋለች። ብርሃኔ እንዴ ምንና ነው ትለዋለች። እኔ ደህና ነኝ እነ ጫን ያለ እንደዚህ አደርጋዊ ነው እንኳንም ደረሽልኝ እንኳን መጣሽ ይላታል። በላሁን ተነስ እንሂድ ብላ ይዛው ሄዳለች። እኔ የምልህ እነ ኪንጎ የት ናቸው? በማለትም ትጠይቀዋለች። እነ ኪንጎ እኮ አምልጠዋል ይላታል። የእነ ባርኮት እናትም ፍቅርን በይ አሁን ሲመጡ ይቅርታ ማለት አለብሽ ትላታለች። ፍቅርም ከብዙ ማንገራገር በኋላ እሺ ብላለች። ባርኮትም ወደ እነ ኤላ ቤት መጥቷል። አጋጣሚ እነ ለምለም ስለሌሉ ቤዛን ያገኛታል። እንዴ ባርኮት ምታል እንዴ መጣሁ ብለህ ሳትነግረኝ ትለዋለች። አው ድንገት ነው የመጣሁት። ስላልተመቸኝ ስላልደወልኩልሽ ይቅርታ ይላታል። አይ ምንም አይደል ትለዋለች። ደግሞ ይቅርታ አንቺን ማመን ነበረብኝ። አንቺን ካለ ማመን ብዙ መስዋዕትነት ከፍዬ ወንድምሽን አግኝቼዋለሁ እናትሽም ሌላ ቦታ እንደሆኑ ሰማሁኝ ይላታል። እና ትለዋለች። አሁን ምንም የምትባዩ ነገር የለም። አራጣ አበዳሪዎቹን የተወሰነ ብር ሰጥቻቸዋለሁ ይላታል። እሷም ትደነግጣለች። ምክንያቱም እሷ የምታስበው እና ያሴሮቹ እናቴ በእዳ ተይዛ በአራጣ ተይዘን እያለች ብር ለመቀበል እንጂ ውሸቷን እንደሆነ ከወንድሟ ጋር አውሮታ የሸረበችው ተንኮሏ ነበረ። ባርኮትም ይህን ሲላት እንዴት እኔ ሳትነግረኝ ብሩን? ሰጣቸው በማለት በጣም ትበሳጫለች። አይ እኔ አንቺን መናገር አይጠበቅብኝም የሚፈለገው እናትሽን እየደወሉ ሚሆን ሄደው እንዳያስቸግሩ አፋቸውን መያዝ ነው። ስለዚህ ደግሞ የተወሰነውን ሰጥቻቸዋለሁ ይላታል። በጣም ተናዳ ተነስታ ትተው ትሄዳለች። እንዴ ልጅቷ ምንሆኗ ነው እያለ ድንገት እነ ኤላ ይመጣሉ። ባርኩት እንኳን ጤና መጣህ እንዴት ነህ ከተባባሉ በኋላ እንዴ ምን ሆና ነው ቤዛ ፊቷ ተቀይሮ ትታህ የሄደችው? በማለትም ይጠይቁታል። የሆነውን ሁሉ ለቤዛ ያላትን ለነሱ ይነግራል ይነግራቸዋል። ለምለምም እናቷን አገኘሃት ትለዋለች እንዴ ይህ ሁሉ ጥርጣሬ መኖር አልነበረበትም እናቷን አላገኘሁም ግን ወንድሟንና አራጣ አበዳሪዎቹን አገኝቻለሁ ይላል እናቷን ሳታገኙ ምንም ነገር አታድርጉ ትላቸዋለች ባርኮትም ይቅርታ ለሊ ከዚህ በኋላ ጥርጣሬሽን አስወግጂ እኔ ከዚህ በኋላ ምንም የምጠራጠረው የለም። ቤዛ አንቺ እንዳሰብሻት አይደለሽም አይደለችም ይላታል። የቤዛ ተንኮል የገባት ለምለም ብቻ ናት። ኤላም እንዲ ቤዛ እኮ ከበፊት ጀምሬ የማውቃት ጓደኛዬ ናት። ስለዚህ እንደዚህ አይነት ነገር አታስብም። ስለዚህ እኔም ልረዳት እናቷ የተያዙበትን የአራጣ ብርም ልከፍልላት ወስኛለሁ ይላል ለምለምም ትናደዳለች ከዚህ በኋላ የሚያገባኝ የሚመለከተኝ ጉዳይ የለም ስለዚህ የራሳችሁ ጉዳይ እኔ ግን ነግሬያችኋለሁ ትላቸዋለች ኤላም በቃ ለምለም ምንኖች ነው ነገሮችን የምታካብጁ ይላታል ፍቅርም እና አደይን ይቅርታ ከጠየቀች በኋላ እነ ፍቅርንም በቃ ምሳ ላቅርብ ቡና ላፍላ ትላለች። እንዴ ማን የሰራውን ምሳ ይሏታል። የእነ ፍቅር እናትም እንዴ እኔ ሰርቼ አዘጋጀች አለው፣ እናንተ ማቅረብ ብቻ ነው ትላለች። ፍቅርም ዴቭን እና ሊዲያን አዴይን ይቅርታ ጠይቃለች። ምሳም አቅርባ ቡና እያፈላች ነው። ባርኮትም ድንገት ይመጣል። በሚያየው ነገር በጣም ይቀረባል። እንዴ ፍቅር ናት ወይ ቡና ያፈላችው? ይላል። አዎ፣ ምን ነው ይሉታል። እንዴ ከዚህ በፊት አንድም ቀን ቡና አፍልታልን አታውቅም፣ ዛሬ ምን ተገኘ? ይላል። እናትየዋ አይ፣ ልጄን እንደሱ አትበል። ልጅ እኮ እንደዚህ አይነት ልጅ አይደለችም ትለዋለች ሊዲያም እኔም ልሽ፣ ግን እናትሽ ስላሉ ነው እንዲህ ጥሩ ሰው የሆንሽው። እናትሽ ቢኖሩ ሁሌም ደስ ይለናል ትላታለች። ሊዲያም እኔ በቃ አደይ፣ እናትሽ በጣም ጥሩ ሰው እና ፍቅር ሱስ የሚያስይዙ ናቸው፣ ናፈቁኝ ትላታለች። እንዴ የዚህን ያክል የአደይ እናት ምን አይነት ቢሆኑ ነው? እኔም ማየት እፈልጋለሁ ትላለች። ፍቅር ፍቅር ግን የእውነት ጥሩ ሰው ሆና ነው ከልቧ ይሁን ይቅርታ ያለችው። አደይም በመጠራጠር ፍቅር ከልብሽ ነው ይቅርታ የጠየቅሽን? እኔ ይቅር ብዬሻለው ብላታለች። የፍቅር መጨረሻ እንደዚህ ከሆነ ደስ ይላል። እና የነባርኮት እናትም አደይ አንቺ ከዚህ በኋላ ወደ ገጠር መሄድ አትችም፣ ስለዚህ እናትሽን አንጥተሽ እዚሁ እንድታያችው እዚሁ መጥተው ማየት ይችላሉ እዚሁ አርፈው አውርታችሁ መሄድ ይችላሉ ችግር የለውም ትላለች እንዴ እናቴ እንዲመጡ ነው እሺ አመሰግናለሁ ትላለች አደይ አደይ ኮ ከብዙ ግርግር ከብዙ ጭቅጭቅ በኋላ ወደዚህ መጣች ትላለች ሊዲያ እንዴ ለምን ልጄ ይላሉ የነ ባርኮት እናት እንዴ እኔ በቃ እዚህ መምጣት አልፈልግም። አሁንም እኮ የባርኮት እናት መታለች ስላሉኝ ሰላም ብዬ ለመሄድ ነው ትላቸዋለች። እንዴ ልጄ ለምን እንደዚህማ አይሆንም ይላሉ የሰጠሁሽን አማና ቤቴ ልጆችን ሁሉን ነገር ስለጠበቅሽልኝ፣ አመሰግናለሁም ይሏታል። እሺ ምንም ችግር የለውም፣ ግን ከዚህ በኋላ እኔ ሌላ ቦታ መስራት ነው የምፈልገው ልሄድ ነው ስትላቸውም የባርኮት እናት ይቆጣታል። አደይም እሺ ብላ ቁጭ ብላለች። አንቺ እኮ እንደ ልጄ ነው የማይሽ። ከዚህ በኋላ እዚህ በሚከፋሽ በሚቸግረሽ ሁሉ ከጎንሽ ነኝ። እኔ ደግሞ ባርኩትን አማና ሰጠችዋለሁ አንቺን እና ፍቅርን ትላታለች። ባርኮትም አደይ ስለመጣሽ ደስ ብሎኛል፣ ግን እዛ ድረስ መጥቼ ስላልፈለግኩሽ እና ስላላገዝኩሽ ይቅርታ። ዴቭም አብሮሽ ስለነበረ ደስ ብሎኛል ይላታል። ኪንጎም ባክ እኔ መሄድ አለብኝ ወደ አደይ ይላል። ዳይመንድም ምን ሆነ ምን አስበ ነው የምትሄደው? ይለዋል አደይ ናፍቃኛለች። ስለዚህ አሁን ፊቴ ልታጠብና ሊሄድ ይለዋል። እንዴ ምን ማለት ነው? በማለትም ኪንጎ ሙድ ይዝበታል። አደይ በዚህ ፊት እንዳታይ ትንሽ ጸዳ ማለት አለብኝ ይላል ኪንጎ። አሁን እኔ የምልህ ወደ አረብ ሀገር መሄድህን ትተኸዋል እንዴት ነው? በማለትም ይጠይቀዋል። ንጉስም እንዴት እተዋለሁ እሄዳለሁ ይለዋል አደይ ግን እዛ ከሄድክ ትረሳሃለች ይለዋል እንዴት ትረሳኛለች ቶሎ ቶሎ ብር እልክላታለሁ እኔ የምልክላት ብር እኔን እንድትረሳ አያደርጋትም ይለዋል ዴቭም በመምጣት ዴቭም ወደ እነ ዳይመንድ በመሄድ ንጉስንና ዳይመንድን አመሰግናለሁ ስለሁሉም ነገር ይላችኋል አብራችሁን ይሄን ሁሉ ስላደረጋችሁም ይለዋል። እኔ ለአደይ ብዬ ነው አደይን ስለመወዳት ይለዋል። ግን እኔም ብልህ ልንገርህ ከዚህ በኋላ አደይ አደይ ስር ላያችሁ አልፈልግም በማለትም ያስጠናቅቃችኋል። ምን ማለት ነው? አደይ እኮ እህቴ ናት ይለዋል። ዳይመንድ ኪንጎም አደይን በጣም ነው የምወዳት። ምንም የሚመለከትህ ጉዳይ የለም በማለት ትቶት ይሄዳል። የነባርኮት እናትም በቃ አማና ቤቱንም ሁሉንም በሏቸው፣ ብለው ቤቱን ለቀው ሄደዋል። አደይም መኝታ ክፍሏ ድንገት ዴቭ ስታገኘው ትደነግጣለች። ይቅርታ አደይ ይላታል።